ሰላም ጓደኞቼ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ዛሬም እንደተለመደው በልቤ ሳስበው የነበረውን ቃል አካፍላችሁ ነው። የደከማችሁ ሕይወት የታከታችሁ ኑሮ ያስጠላችሁ ብትኖሩ የእግዚአብሔር ቃል እንዲህ ይላል። አላወቅህምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድርም ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ አስተዋሉም አይመረመርም ለደካማ ኃይልን ይሰጣል፣ ጉልበት ለሌለውም ብርታትን ይጨምራል። ብላቴኖች ይደክማሉ ይታክቱማል፣ ጎበዛዝቱም ፈጽሞ ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በከፍ ይወጣሉ፣ ይሮጣሉ አይታክቱም፣ ይሄዳሉ አይደክሙም። ይላል እግዚአብሔር ቃል በትንቢተ ኢሳያስ ምዕራፍ አርባ ላይ። ስለዚህ የተወደዳቸውት ወንድሞቼ መድከም መታከት መዛል ሰውኛ ነው። እግዚአብሔር ግን ሁሉን ይችላል። ለደካማው ብርታትን ይሰጣል። ተስፋ ለቆረጠው ተስፋን ይሰጣል። ኃይል ለሌለው ኃይልን ይሰጣል። በእግዚአብሔር ላይ መተማመን ሁልጊዜ ብርቱ ያደርጋል። ስለዚህ እግዚአብሔር የሚተማመኑበት አምላክ ነው። ይሄ ነው ዛሬ ላካፍላችሁ ወደድኩት። ተባረኩ። ወዳቸዋለሁ።